የኢማንን ጣዕምም አይተና ይህን ሁሉ ኸይርና በረካ ካየንና ከተጓደሰን በኋላ የኸይሩን መንገድ የዒባዳን ሥራ ልናቋርጣ ይገባ ነው። ረመዷን ትቶን ቢሄድም የዒባዳና መልካም ሥራ የሰው ልጅ ህይወቱና ዓቅሉ እስካሉ ድረስ መቼም ማይቋረጡ የዒባዳ የህይወት ኃላፊነትና ትልቅ ስራ ነውን። የተፈጠርነውም ለዒባዳ ነውን። አላህን ተባረከ ወተዓላ የሚያመልክ የሚገዛ ለእሱ ብሎ ኸይርን ስራ የሚሰራ ሰው አላህ ተባረከ ወተዓላ ሁሌም ሕያውና ቋሚን ረመዳንን አጋጣሚዎችን የሚያመልክና ለአጋጣሚ ለጊዜ ብሎ የሚስተካከል ጊዜ የመጣ የሚሄድ የሚተካካው ጊዜን የፈጠረውን አላህን ተባረከ ወተዓላ ሁሌም ልንፈራው፣ ሁሌም ትእዛዛቶቹን ልናከብ ይገባናል። ረመዳን ላይ የነበሩ መልካም ስራዎች በሙሉ በተወሰነ መልኩ የአፈጻጸም ለውጥ ሊኖራቸው ሁሉም ከረመዳን ውጭ ይማሉ። በረመዳን ብቻ ገድበው አላህ ተባረከ ወተዓላ ተገዞኝ፣ ፍሩኝ፣ አስታውሱኝ ያላል። ሞት እስኪወስድህ ድረስ ጌታን ተገዛው፣ ታዘዘው። እነዚያ ያመኑ ባመኑበት ነገር ላይ የጸኑና ቀጥ ያሉ የሞት መላእክት መጥተው ሲወስዷቸው አይዟቸው እያሉ ያጽናኗቸዋል፣ ብሏል። ከመባል ላይ የተጀመረ ኸይር ስራ ማብቂያው ሞት ብቻ ነው። መላኢካን በሚያዩበት ጊዜ መደሰት የሚቻለው አኼራን ከመፍራት ከመደናገጥ መዳን የሚቻለው ሁሌ የአላህ ተባረከ ወተዓላ ትዕዛዝ ላይ መጽናት ካለ ነው። ያዝለቀቅ የሚያደርግና የሚቀላቀል ሰው አሕዋል ይቀላቀልበታል። ብዙ ጊዜ የሚቀላቀለው መጥፎ ስራ ሰከራቱል መውት ላይ መጥቶ አኼራውን ሊያበላሽበት ከዱንያ ሲወጣ እንዲደናገጥ እንዲፈራ እንዲሸበር ሊያደርገው ይችላል። ነሆ ረመባን ላይ ሲሰሩ የነበሩ ኸይር ስራዎች በሙሉ አመቱን ሙሉ አለ ቁርአን ነው። ረመባን ላይ በብዛት ትንሹም ትልቁም ወንዱም ሴቱም አዋቂውም አላዋቂውም የሚያዘወትረው ዒባዳ ረመባን ላይ ብቻ ቁርአን ላይ በርቱ አላሉ ነቢ ሰላት ወሰላም ቡኻሪ ሌሎች ጀመዘገቧቸው ሐዲቶች ነቢዩ ዓለይህ ሰላቱ ወሰላም ቁርአንን በሶስት ሶስት ቀን አክትመው ወይም በአስር አስር ቀን አክትመው ወይም በሀያ ቀን አክትመው ወይም በየወሩ አክትመው ብላ አርባ ቀን ቁርአን ሳያኸትም የዘገየ ሰው ቁርአንን እንደናቀን ቁርአንን እንደራቅና ቸላ እንዳለ እንደሚቆጠር ተነግሯል። ረመዳን ላይ ከሚሰጡ መልካም ሥራዎች አንዱ ፈደቃ፣ የተቸገረን መርዳት ይሄም በረመዳን ብቻ የተገደበ አይደለም። በየቀኑ አላህ ተባረክ ወተዓላ ከሰማይ መላእክትን ያወርዳል። ሁለት መላእክትን፣ አንደኛው አላህ ሆይ ለሚሰጥ ስጠው፣ ተካለፍ እያለ ዱዓይ ያደርጋል። ሌላኛው ለሚቆጥብ ለሚሰስት ያዝበት፣ ቆጥብበት እያለ ዱዓይ ያደርጋል። ይህ በየቀኑ ሁሌም። ረመዳን ላይ ሰደቃን ልንጨምር፣ ቁርአንን ልንጨምር ይገባል እንጂ በረመዳን ብቻ ኸይር ሰርተን ረመዳን ሲወጣ ሌላ ፍጡር ልንሆን፣ አሕዋላችን ሁኔታችን ሊቀየር ፈጽሞ አይገባም። እንደዚሁ ሁ ረመዷን ላይ ዱዓ ማብዛት፣ የለሊት ሶላትን መስገድ የተለመደ የሙእምን ተግባር ነው። ነገር ግን ረመዷን እንደወጣ ይሄ በሙሉ መቆም መቋረጥ የለበትም። ነቢያችን ለሰላቱ ወሰላም አላህ በየለሊቱ ለመጨረሻ የሌሊቱ አንድ ሶስተኛ ክፍለ ጊዜ ሲቀር አላህ ወደ ቅርቡ ሰማይ ይወርዳል፣ ማንነውም ይለምነኝ፣ ማንነውም ይጠይቀኝ፣ ማንነውም ይታረቀኝ፣ መታረቀው መመረው ይላል ብላው ከዳሊክ ጃብር ብን ዐብድላህ በዘግቡት ሐዲትም ሌሊት ውስጥ አንዲት ሰዓት አለች፤ በዛች ሰዓት አንድ ሙስሉም የሆነ ሰው ጌታውን የዲንም ይሁን የዱንያ መልካምን ነገር አይጠይቅም አላህ እሺ ቢለው ቢያደርግለት እንጂ። ወሊከ ኩለ ሌይላ ይሄ ሁሌም ነው ብዬ ሌሊቱ ነው ብላ አላህ የሌሊት ሶላትን የሚቀበለው ዱዓን የሚሰማው ምህረት የሚያደርገው ታረቁኝ ልታረጋችሁ፣ ጠይቁኝ ልስታችሁ የሚለው ረመዳን ላይ ብቻ ነው ከረመዳን በኋላ የዛሪክ እኩል ላይ በየሌሊቱ በየቀኑ አላህ ተዓላ ባሪያውን ይሰማል። ሲገዛው ሲታዘዘው ገስ ይለዋል። ለሱ ምንም ሊጨምርለት ሳይሆን ለባሪያው ለራሱ የሚጠቅመውን መንገድ ስለመረጠ ነው። አላህ ምሽት ላይ እጁን ይዘረጋል። ቀን ወንጀል ሲሰሩ የዋሉ ሰዎች የተውብቱ ዘንድ ማለዳ ላይ እጁን ይዘረጋል። አዳሩን ወንጀል የሰሩ ሰዎች ይተወብቱ ዘንድ የባሪያውን ተውበት ይቀበላል። ሰከራቱል መውት እስካልያዘው ነፍሱ ጉሮሮው ላይ ነፍስ አልወጣ አልወርድ እስካላለች ድረስ ብለዋል። ተጫመቱን ሙሉ ጌታችንን ልንወድ ጌታችንን ልንፈራ ረመዳን ላይ ያገኘነውን ጥሩ ተሞክሮ በዚያው ልንቀጥልበት ስድስት ወር ሙሉ የረመዳን መልካም ስራዬን ተቀበለኝ እንድንለው ቀሪ ስድስት ወሮችን ለኸይራቱ

አትሁ ወተበሩ ረመዳን ላይ የተከለከለ ውሸት ከረመዳን ውጪም ክልክል ነው። ረመዳን ላይ የተከለከለ ሀሜትና ስርቆት ከረመዳን ውጪም ክልክል ነው። ረመዳን ላይ የተጠላ የተወገደ ከሶላት መቅረት ማዘግየት ከረመዳን ውጪም ክልክል ነው። እነዚህ ዕባዳዎች በሙሉ ከእስልምና ጋር ከሙስልምነት ጋር የተያያዙ እንጂ ከረመዳን ጋር የተያዙ አይደሉም። ረመዳን አንድ ራሱን የቻለ እስላማዊ ግዴታና ህግ ነው። ልት ረመዳን ግዴታ እንዳደረገው አላህ ዓመቱን ሙሉ አምስት ወቅት ሶላትን በጀማዓ መዝግድ ግዴታ በወቅቱ መዝግድ ግዴታ አድርጓል። ረመዳን ላይ በቀኑ ክፍለ ጊዜ ምግብ መጠጥን እንደከለከለው ሁሉ ረመዳን ከረመዳን ውጪም ፊተኛውን ሰዓትና ቦታ ላይ ውሸትን፣ ሐሜትን፣ ቆሻሻን ነገር ማየትን፣ የሰው ክብር መንሳትን ሐራምና ክልክል አድርጓል። ረመዳን እንደወጣ ሙሉ በሙሉ ከፆም መሰናበትም የለብንም አሕዋላችን እንዳይበላሽ ወደ ድሮ መጥፎ ባህሪያችን ስንፍናችን፣ እንዳንመለስ ልክ ረመዳን እንዳለቀ የሸዋል ጾም ተደንግጎልናል። ነቢያችን አለይሂ ሰላቱ ወሰላም ረመዳንን ወር አጠናቆ ከዚያም ከሸዋል ወር ስድስት ቀን አስከትሎ የጾመ ዓመቱን ሙሉ እንደ ጾመ ይቆጠርለታል ብለዋል። አላህ አንድ መልካም ስራ ሲሰራ በአስር እያባዛ ነው የሚሰጠው። ሸዋል እንዳበቃም ጾም አያበቃም። ቀጥሎ ያለው ወር ላይ ያመጡ 11 12 ወሮች ላይ በየወሩ ሶስት ሶስት ቀን የጾመ ሰው አመት ሙሉ እንደ እንደጾመ ይቆጠርለታል ብለዋል። ነቢያችን ሰላተ በሰላም ሰኞና ሐሙስን በጾም ያሳልፉ ነው። ለምን ሲባሉ ስራዎች ወደ አላህ የሚቀርቡበት ቀን ነው፣ እኔ የተወለድኩበት ቀን ነው ብለዋል። ሌሎችም በየአመቱ የሚጾሙ ወደ አላህ የሚያቃርቡ የጾም ዒባዳዎች አሉ። ስነ መግባርን ያስተካክላል ራስን ለመቆጣጠር አላህን ለመፍታት ወንጀልን ለማራገፍ ሁነኛ ዒባዳ ነው። ሰው ከነቢ ሶላቱ ወሰላም እንደተነገረው ከረመዳን በኋላ ቀጥሎ ሸዋልና ሌሎችም ሱና ጾሞችን መጾም የረመዳን ጾማችን ተቀባይነት እንዳገኘ እንደጠቀመን፣ እንደለወጠን ማሳያ እንደሆነ ኢብኑ ረጀብ አልሐንበሊ የሚባሉት ኢማም ተናግረው የአንድ ባሪያን የረመዳን ዒባዳውን አላህ እንደተቀበለው ከሚያሳዩ ነገሮች አንዱ ረመዳን እንደ ወጣ ቀጣዩን የሸዋልን ጾም መጾሙ ነው። አንድም ባሪያ አላህ ተባረከ ወተዓላ ሥራውን ከወደደለት ከመልካም ሥራ በኋላ ሌላን መልካም ሥራ ይወፍቀዋል፣ ያድለዋል፣ ብለው ረመዳን ወጣ ብለው ግን ከእድሜ ልክ እስር ቤት እንደተፈታ ሰው የሚሆኑ ሰዎች ካሉ ተሳስተዋል። የረመዳን ግዴታው ጾም ቢጠናቀቅም አመቱን ሙሉ ከወንጀል መጾም አለ። አመቱን ሙሉ ሱና ጾሞች አሉ ረመባንን እንደ ጾሙ እስከ ቀጣይ ዓመት ረመዳን ድረስ ጾምን ለማስታወስ ኸይር ሥራን መራቅ፣ ረመባን ወር ላይ የሠራነው ኸይር ሥራ አላህ ዘንድ ተቀባይነት ያለማግኘቱ እኛ ላይ ተጽዕኖ ያለማሳደሩ ምልክትም ከቀደምቶች እንደተነገረው አልሐሰነቱ ተቁሉ ኡኽቲ ኡኽቲ ትብላ፣ መልካም ሥራ እህቴን አስከትሉልኝ እህቴን አስከትሉልኝ ትላለች። ወንጀልም እህቴን አስከትሉልኝ እህቴን አስከትሉልኝ ይላል፣ ትብላ ይህ ማለት ማለት ነው። አንድ ሰው ኸይር ስራ ከሰራና አላህ ዘንድም ኸይር ሆኖ ከተመዘገበለት ሌላ መልካም ስራ እንዲያስከትል አላህ ያግዘዋል፣ ይረዝቀው ለአላህ ብሎ አንድ መልካም ስራ የሠራ ሰው ሌላ መልካም ስራ አላህ ይረዝቀው፣ ያግዘዋል። ወንጀልን የተዳፈረ የሰራ ሰው ደግሞ በዛው ከለመደ እጁ ሌላ ወንጀል እንዲሰራ ይደረጋል። በሩ ከተከፈተ በቀላሉ አይዘጋም። እነሆ ረመዳን ላይ ተሰብስቦ አላህን ፈርቶ አደብ ይዞ የነበረው ልባችን ዳግም እንዳይታመም፣ እንዳይደርቅ፣ እንዳይሞት ሁሌ ልባችንን መከታተል ይጠበቅብናል። የሰውነት አካላችን ስጋችን፣ እንደሚታመመ ሁሉ ልባችንም ይታመማል። የታመመ ልብ የሚፈወሰው ተውበት በማድረግና የተበከለ ምግብን አካላችንን ይጎዳል ብለን እንደምንርቀው ወንጀልን በመራቅ የታመመ ልብ የሚሽረው የሚፈወሰው ልብ ከህመም መከላከያ ሊያገኝ የሚችለው ወንጀልን በመተው አስቀድሞ ከወንጀል በመራቅ ወንጀል ላይ የወደቀው እንደሆነም ተውበት በማድረግ ወከዛሊክ ልብ ይዝጋ ይቆሻ መስታወት እንደሚዝገው መስታወት እንደሚቆሸው የዛገ የቆሸሸ ልብ ሊጠራ የሚችለው በቃልም በተግባርም አላህን ተባረከ ወተዓላ በማስታወስ ወከዛሊክ የሰውነት አካል ለብርድ እንደሚጋለጠው እንደሚታረዘው ሁሉ ልብም ለብርድ ለመታረዝ ሊጋለጥ ይችላል። ሊጋለጥ ይችላል። ልብሱ አላህን ተባረከ ወተዓላ መፍራት የከለከለውን መከልከል፣ ያዘዘውን መተግበር የሰውነት አካላችን አንጀታችን እንደሚራበው ሁሉ ልብ ሊራብ ይችላል፣ ሊጠማ ይችላል። የልብ ውሃው መጠጡ አላህን ተባረከ ወተዓላ ማወቅ፣ ህግጋቱን መተግበር በአላህ ተባረከ ወተዓላ

አحምዱ ላه حق ሓምዲ والصላة وሰላሙ عل ነብይህ ወጁንዲ على አ وصحቢ ወመን እህተጃ ቢሁዳ ተብ ስንተ يም ዲን አማ በድ የአل ተባረክ ወተ ብቸኛ አምላክነት በኒገባ ማወቅና ሁሌም የእሱ ትክክለኛ ባርያ መሆ ያዘዘን ነገሮችን እንዳቀማጭን ሁሌም መተግበር የከለከለን ነገሮችን ሁሌም መከልከል በጥንካሬና ጠላትን የማሸነፍ ሚስጥሮች ቁልፎች ናቸው። የሰው ልጅ ብዙ ጠላቶች አሉ። ነፍስያው ጠላቶና የጂኒ ሸይጣን ጠላቶ ነው። የሰው ሸይጣኖች ጠላቶ ናቸው። እነዚህና ሌሎችንም ጠላቶችን ለማሸነፍ ትክክለኛ የአላህ ባሪያ መሆን፣ ሁሌም እሱን መፍራት፣ ሁሌም የከለከለውን መከልከል፣ ሁሌም ያዘዘንን እንዳቅማችን እሱ በሚያውቀው መሰረት መተግበር የድል ሚስጥርና ጎልፍ ነው። ባለንበት ጊዜ አሁን በዘመናችን በሀገራችን እስላምና ሙስሊሞችን ለማሸማቀቅ በዲናቸው ምክንያት ለማስቸገርና ለማሰቃየት ብዙ ሙከራዎች እየተደረጉ ነው። የእነዚህ ችግሮች እንቅፋቶች፣ ምክንያታቸው ምንድን ነው ብለን እያንዳንዳችን ራሳችንን ልንጠይቅ ይገባናል። ሁሌ ተጠያቂውን፣ ወንጀለኛውን፣ የእስላም ጠላትን ብቻ ከማድረግ ይልቅ ወደ ራስ ተመልሶ ራስን ማየትም በላጭ፣ ቀዳዳው ችግሩ የቱ ጋር እንደሆነ አውቆ መፍትሄ ለመፈለግ ይረዳል። ወማ አሷበኩም ሚን ሙሲበት ፈቢማ ከሰበት አይዲኩም ይለናል ቁርአን። ምንም አይነት ሙሲባ አይደርስባችሁም የራሳችሁ እጅ በከሰበችው ባጠፋችሁ ጥፋት ምክንያት ቢሆን እንጂ ይላል ወደ ራሳችን ተመልሰን በተደጋጋሚ ሁኔታችንን ብንገመግም በግልም ይሁን በጋራ በጀማ በማህበረሰብ ደረጃ ያለንበት ሁኔታ አሕዋላችን ስራችን ስነ ምግባራችን አላህና መልእክተኛውን የሚያስደስት ነው ወይ ሸሪዓን ሱናን እየተገበረን ነው ወይ እየተከተለን ነው ወይ በግል ህይወታችን በቤተሰብ ህይወታችን

የአላህን እርዳታ ድል ለማግኘት ለኡማው የገባውን ለዲኑ የገባውን የበላይነት ለማግኘት የገባውን ቃል ለማግኘት ትልቁ መስፈርት ትክክለኛ አማኝ መሆን፣ ሸሪዓን ከስሜትን ከምንም ማስቀደም። አንድ ሀገር ላይ ሸሪዓ እንደ ሕግ አልተተገበረም ብሎ ማለት በግለሰብ ደረጃ በቤተሰብ ደረጃ ሸሪዓን መተግበር አይቻልም ማለት አይደለም። በራሳችን በነፍሳችን ላይ በስራችን ባሉ ልጆቻችን፣ ቤተሰቦቻችን ላይ የክል ህይወታችን ላይ ሸሪያን እየተገበረን ነው ወይ? የአላህን ድል ለማግኘት የሚያስችሉ መስፈርቶችን እያሟላን ነው ወይ? ከሰላም ውጪ ያሉ ሰዎችን ፈለግና አካሄድ እየተከተለን አይደለም ወይ? ገደል ቢገቡ እንኳን የሞከረን እየተከተልናቸው አይደለም ወይ? አብዛኛውን ያደረጉት ያለውን ነገር እነሱን ተከትለን እያደረገን አይደለም ወይ? የንግድ ሁኔታችን ምንድነው የሚመስለው? አለባበሳችን ምንድን ነው የሚመስለው? ገጽታችን ብዙዎቻችን ማንን ነው የሚመስለው? ልጆቻችን ማንን ነው አርአያ የሚያደርጉት? የማንን ፈለግ ነው የሚከተሉት? እንደ ማን ነው የሚለብሱት? የጠጉር አያያዛቸው የማንን ነው የሚመስለው? እነዚህና መሰለ ጥያቄዎች አሁን ላይ ኡመቱ ላይ የደረሰ ላለው ሙሲባ አደጋ ምክንያቶች ሊሆኑ እንደሚችሉ ለምን አናስብም? ጠላት ላይ እንደምናነጣጥረው ሁሉ እኔም ጋር ችግር ሊኖር ይችላል ብለን ሁለት ሶስት አጥንቆ ወደ ራሳችን ለምን አንቀስርም? እርስ በርሳችን ያለን ግንኙነት የአላህን ረሕመት የሚያመጣ ነው ወይስ እኛ ላይ የአላህን ረሕመት የሚያርቅ ነው? ለዱንያ ብለን የምንገዳጠል እንገዳደል፣ ለዱንያ ብለን ምን እንቆራረጥ፣ በሴት ተጣልተን ጀርባ ምን እንሰጣት፣ እሷን ካገባ እኔ እገድለዋለሁ አለ፣ ዱንያ ላይ ሁለታችን መኖር አንችልም የምንል በትንሽ ብር ከወንድማችን ተጣልተን ለወንድማችን ጉድጓድ የምንቆፈር ውርደቱን ምንመኝ ለጠላት ለካፍር እንኳ ማንመኘውን ለወንድማችን የምንመኝ ብዙዎች አይደለንም ወይ? በእንዲህ አይነት ሰው ነው ወይ እስላም የሚረዳው? የሚነሰሩ እንዲህ አይነት ሰዎች ናቸው ወይ ለእስላም ጀግዱ ሊሰሩ የሚችሉት? እራስ እስላምን የጎዱ እስላም ላይ ማለቃደስ አግባብ አለው? ሌሎች እስላም ላይ የሚያደርሱት ጥቃት ጥቂት ሆኖ አለ እኛው በር ከፍተን እኛው ክፍተት አብዝተን እኛው ከመስጅዳችን ከዲናችን ርቀን ንሆ። ረመዳን ላይ የነበረን አይነት አንድነት፣ ጥንካሬ፣ የዒባዳ ብርታት አመቱን ሙሉ ከእኛ ጋር ቢቆይ ረመዳን ላይ በቁርዓን እናገኘው የነበረውን የልብ ቀለብና መነቃቃት አመቱን ሙሉ ልባችን እንዲያገኝ ብናደርግ አዲስ ትውልድ መሆን፣ አዲስ ሕዝብ መሆን፣ ልዩ ኃይል መሆን እንችላለን። ነገር ግን ኢማናችን ደክሟል። ልባችን ደክሟል። ትልቁ ጭንቃችን ውጫችን ዱንያ ብቻ ሆነ። ዱንያን ለማሻሻል የምንጥረውን የአንድ አስረኛው አንድ አስረኛው እንኳን ዲናችንን ለመጠበቅ ለዲናችን ይሁን ነገር ለማበርከት ጥረት አይደለም። ያንዳንዳችን የዲን ኃላፊነት አለ። በእኛ በኩል ቀዳዳ እንዳይከፈት ጥረት ልናደርግ ቢያንስ እንኳ በግላችን እስልምናን ልንተገብረው ልንኖረው